ሰላም ጤና ይስጥልኝ የኤባፍ ቤተሰቦች፣ ሰላም ናችሁ ወይ? ደና ናችሁ? የእግዚአብሔር ሰላም ይብዛላችሁ ባላችሁበት ምድር ሁሉ። እኛ ደህና ነን፣ እግዚአብሔር ይመስገን። ሰላም ነው፣ ሁሉ መልካም። ሰላም ናቸው። ሰላም ሰላም። እንኳን ወደ ኤባፍ ቲዩብ በሰላም መጣችሁ። ላይክ፣ ሼር፣ ኮመንት ማድረግ ዛሬ ኤባፍ እየን ጸጉር ልንቆርጥ ነው። ለምን እንደምንቆርጡ ደግሞ እጆቿን እያስገባች ይሄ ይሄ እጆቿን በጣም እየመዘዘች ነው እና በጣም እያለቀሰች ዓይኖቿን ምኖቹን እያበበጡበት ስለሆነ እንቆርጥና ያው ስትረጋጋ አሁን የመረጋጋት እንትን ስለሌላት ወደፊት እናሳድግላታለን። ለዛሬ ግን ጸጉሯን ቻው ቻው ቻው ብለን ልንቆርጥ ነው። በጣም ነው የምታለቅሰው። ይሄ ለሊተኝታ ይሄ ጣቷን በጣም ነው እንትን ያለባት። ተሳስቼ እንኳን እኔ እንቅልፍ ቢወስደኝ ትናንትና እንዳለ እዚህ ላይ ጠምጥማ ይሄንን እዚህ ውስጥ ሳስገባና እንዲህ ች ትጎትተዋለች። በጣም ስለምትጎትተው ትንሽ እስከምትረጋጋ ድረስ ይሄው አሁን ራሱ ታለቀን ታስገባበትና እንዲህ ታስገባበት ያስቸግረናል፣ እና ትንሽ ቆርጠን አሳጥረንላት ከጊዜ በኋላ እናሳድግለታለን፣ እግዚአብሔር ካለ። ለአሁኑ ግን ጨጉላኔ ልንቆጥ ነው። ቻው ቻው እንለው ነው። ቤኩ ይረፋ ቤኩ ይብራፍ ነው ቤኩ ይያዝ ዲት ያሰጥና ያ ትንሽ እናሳጥርላት እና በንትን በፍሪዝ መያዝ እስከማትችል ድረስ ማለት ነው። እና ምንም ማድረቅ ስለማንችለው ያቤሎ በጣም ነው የሚያሳዝነው። ስብ መቁረጡ ግን ከሷ አይበልጥም ብለን ነው ከሷ ለሊት ለሊት በጣም እጅ ዋንርታ ትናንትና ለሊት እንዲቹ ነው አደረችበትና ለዛ ነው ሲያድግላት ከዛም በኋላ ደግሞ በኋላ እናሳድግላታለን። እግዚአብሔር ካለ ራሷ ትንሽ አሁን የመረጋጋት እንትን ስለሌላት እስከምትረጋጋልኝ ድረስ ራት ቤክዬ እንደ ቤኮ እዚ ጋር ለሷ ጤንነት ብለን ነው ማለች። ያው ድምቢያት እጅ ጥፍሮቿን እዛ ውስጥ አድርጋ ስትጎትት እራሷንም የበጣም ያማታልና ስታሰርም አስር ያለው በሻሽ ሞክሬ፣ ሻሹን ደግሞ ፈታ ወደ ፊቷ ነው መጣ ወጣና እፍን ታረግበታለች። እና ለዛ ነው ውድ ቤተሰቦቻችን፣ ያ ለዛ ነው የምንቆርጠው፤ እንጂ በጣም ነው የምወደው ፀጉሯን። በጣም ትልቅ ነው፣ በጣም ነው ያምሮ። ስለዚህ ምንም ማለት ነው ማለት ነው ይሰባበራል። ይሄ ፀጉሯ ይበጥጥ ይችላል። እንደ ብትውጥ ኤዳ እንትኗ ላይ በጣም ጠምጠም ቅም አለ ወደ ትርፍ አንጀቶቿ ላይ ያው አፍ ውስጧም ስታረግ፣ አሁን ልብሶቿ ሁሉ እኔ ልብሶቼ እራሱ በጣም ብዙ ፀጉር ብቻ ነው እንዳለ፣ እናሳጥርላት እና ይሄ አራተኛ ጊዜ መቆረጡ ነው ማለት ነው። ስታረግስ እኔ ስታሳዝነኝ ይቆርጥላታለሁ በፊት ምንም ብዙ አሳድግና አሁን ግን የእሷ አለማረጋጋት ነው የሚያስቆርጠው እንጂ አለመስራት ማቀቱ ሳይሆን፣ እሷ አለማረጋጋት ሆነ ሲያሳዝን እንደተሰራ ነው የቆረጥኩት። ርዝመቱን አይቼው በጣም ረጅም ነው። አይ ለእሷ ጤንነት ብዬ ነው እንጂ በጣም ነው ማሳዝኔ። ፀጉሯ በጣም ነው የምወደው ፀጉሯ። ምንም ማድረግ ስለማልችል ነው ቆርጦ፣ ምንም ምንም ምንም ማድረግ

ምንም ብትደረግ የባፎ እኮ ታምራለች እና

ያው ተቆርጣለች። ቁልጥ ቁልጥ ቁልጥ አድርጋለች፣ እና በቃ ይሄ ቆንጆ ትሆናለህ ቆንጆ ናት አይደለ ታምራለች። እንዲህም ታምራለች። ይሄ ባህዋ በቃ እንዲህ አርገናት በየጊዜው እያጠም ነው ማቆየት ነው እንጂ ያለብን ብዙ ብርድም ስለሆነ ክረምትም ስለሆነ ብዙ ያላሳጠር እጇ ውስጥ የሚገባ ብቻ ነው የቆረጥኩት እጇ ውስጥ በእጆቿ የምጎትትትን የምትጎትትና ራሷ ላይ ጉዳት የምታደርሰውን እሱ የተቆረጠ እንላለንና ቤተሰቦች ሽ ወደፊት ሻፍ ስትረጋጋ መረጋጋት የሚያረጋጋት መድኃኒት ስናገኝ እናሳድግላታለን። ሞዴል ስትሆንላታለች እና በሱ ስፈረስ ያምራል እንላለን። ውዶቼ የባብዬ ጸጉር አቆራረጥ ይሄን ይመስል ነበረ። እኛ ጋር ስለቆያችሁ እናመሰግናለን። በጣም ስታለቅስ ስለምታሳዝነኝ ነው። ለዚያ ነው የቆረጥኩት። ጸጉሩ ግን አስለቅሶኛል። የምሬን ነው ያለቀስኩት። የምሬን የምሬን የምሬን የምሬን ምን ምን እንደማያካክል የምሬን ነው ያስለቀሰኝ። አሳዝኖኛል። በጣም በጣም ብዙ ነው ጸጉሯ በጣም ትልቅ ነው። ያው ግን ከሷ አይብስም። ጸጉሩ ነገ ይበቅላል። ድንገት ራሷን እኔ እኔ አሁን ለሊተኝቼ እንዲህ በእጇ ውስጥ አስገብታ ይሄ ቀልቷል ብታው ይሄ ጣቶቿ ውስጥ እንዲህ እዚህ ውስጥ አስገብታ ነው እና ለዲ ስነሳ ደንግጬ ነው ከላው ላይ በመቀስ ነው የቆራረጥኩት እና ያለን አማራጭ ጸጉሩ ተቆርጦ እሷ ማረጋጋት ስትችል ዛኔ ደግሞ እናሳድግላታለን። እስከዛ እዚቹ አጭር አርገን በዚቹ እንትንከባከባታለን። ያምራል አደለን? እንደወደዳችሁ ተስፋ አደርጋለሁ። ያ የባፊዬ እቺ ሆነች እንዲሆነች ማለት ነው። እና በዚህ በኩል ትንሽ ቀራ አለ እና አዎ፣ በዚህ ቆይ ቤክ ብዬ እንደ በዚህ እናስተካክል። በዚህ በኩል ትንሽ እየቀረች ቆይ ቆይ ቆይ ቆይ፣ እኩል እንዲያምርልሽ በረቀና ወይልኝ፣ እኔ ወርቅ፣ እዚህች ጋር እኩል እንዲያምር ትንሽ እየ የተበላለጠ የሚመስለው ያምራል እና ነው። እናንተ የልጃችሁ ጸጉር ያምራል አለ። ከኋላ የምትተኛውን አሳጠርኩላት። ለምን ከኋላ ስለምትተኛ ከኋላዋን በደንብ ነው አሳጠርኩላት። ከኋላ ቆይ ቆይ ፍቅር ከኋላውን ላሳየናቸው ይ ወደዚ ወደዚ ወደዚ ከኋላዋን ይጥር ነው አደረኩ። ለምን ስለምትተኛበት ይች ድምድም ስለምልህ ከኋላውን በደንብ አሳጥሬ አላወጥራለች እዚህ እጅጋ ቆርስ ተበጥሬ ማበጠላችን አድርገን አበጥለን እናሳያቸው፣ እና ለውድ ቤተሰቦችሽ እንዴት እንደምታምሪ እገ ነው። ቆንጆ ሆኗል። እንዲህ አይነት ልጆች የግድ መቆረጥም ስላለባቸው አደጋም ስደርስባቸው አሁን በዚህ ልክ። ብዙ መንገድ ነው የሞከርኩት። ከአንዴ አራት የሞክረ የሞክር ያለው ሲያስር ደግሞ ያ የሚያስረውን ፈታ። አፍንጫዋ ላይ ፍን ነው የምታረገው። ፍን ደግሞ ስታረግ እሱ ጥሩ አይደለም። በቃ ያለ አማራጭ መቁረጥ ብቻ ነው። ለምን እንደ ከሚያሳምምብኝ እኔም ከሚሰጋ ብዬ ነው፣ ውዶች ምርጦቼ። ለዛ ነው ከስጋት ውስጥ ለምንገባለው የስጋት እንቅልፍም ለምንተኛለው ብዬ ነው ለምን ብትሉ ያው ስትጎትት ራሷንም በጣም ነው የምታሳምመው። ወደ ታች ጎትታ እንትን ስትል እንዲቹ ይኔ ፈረጅ ቶሎ ያድጋል። እሷ ጸጉር ደግነቱ ቶሎ ቶሎ ያድጋል። ስትረጋጋልን ደግሞ ምን እናደርጋለን? እናሳድግላታለን ማለት ነው። የኛ ሙድ እንዲህም፣ ታምራለች፣ ታምራለች አለ እንዲህም። ውዶቻችን እሺ፣ እንዴት ነው አበጥራት? እንዴት ነው ታምራለች አም ብኮ እስተ ቡይኮ ከተፈጠረ በኋላ እና ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ኤብዬን እናሳድግ። ና ባ መሳያዎች እናሳድግበታለን እናወጣበታለን። ምርጦቻችን የወቀ የኤባፍ ፀጉር እንድች ሆነ እጭ ማለት ነው ውዶቻችንና ተባረኩ። እግዚአብሔር አምላክ ይባርካችሁ። እስካሁን ድረስ ከኛ ጋር ስለቆያችሁ ለበረከት ሁኑልን። እግዚአብሔር አምላክ ይባርካችሁ፣ ተባረኩ። ሀሳብ አስተያየታችሁን በኮመንት ብር ላይ ጻፉልን። እግዚአብሔር ይስጥልኝ ቴንኪው እንላለን። ይህ ፓፉ እየ ጸጉር ተቆረጠች። ፕሮሚስ አሳድግላት አለው። እሺ ሌላ አሳድግላት አለው። ያው እያሳዘነኝ ነው የቆረጥኩት። በጣም እያሳዘንኝ እንደ እንትን ማለት ነው እና ከእሷ አይበልጥም ብዬ ነው። ከእሷ እንትን ችግር በላይ አይሆንም እንጂ በእውነት በጣም ነው አሳዘንኝ። ጸጉሩ ምሻጠ ያው ላይ እውነቴን ነው፣ በጣም ነው አሳዘንኝ። በጣም ጸጉሩ በጣም ረዥም ነው ታውቃላችሁ? ሳይፈታ እንዲችው ሳይፈታ እንደ ጎነጎንኩ ነው የበጠስኩት። አመት እንደ ጎነጎንኩ በጣም ፀጉሯ ረዥም ነው ትልቅ ነው፣ ግን ከእሷ ችግር አይበልጥም ጸጉሩ ነው ያ አድጋ እያሳዘነኝ እያለቀስኩ ቆራጥኩ ማለት ነው እና ሰላም ዋሉልኝ። እግዚአብሔር አምላክ ይባርካችሁ። ተባረኩ ውዶቼ፣ ምርጦቼ፣ የምወዳቸው የማከብራችሁ ቤተሰቦቼ ከምድራችን ኮሮናና ዘረኝነትን ያጥፋልን። ሰላማችንና ፍቅራችን እግዚአብሔር ያጠንክርልን። ሀገራችን ኢትዮጵያ ደግሞ ሰላም ያርግልን። ይሄ ክፉ ዘመን አልፎ በሰላም የምንኖርበት ምድር ያርግልን እግዚአብሔር አምላክ። እወዳቸዋለሁ፣ አከብራቸዋለሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ሰላም ዋሉልን።